አብራችን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ ሴቶች ፕሪሜር ሊግ ሀያ ሶስተኛ ሳምንት ጨዋታዎች ትላንስ ሲካሄዱ ኢትዮጵያ ንግድ ባንክ አሸናፊነቱን አጠናክሯል። ለሻምፒዮንነት እየተቃረበ ያለው ኢትዮጵያ ንግድ ባንክ መውረዱን ካረጋገጠው ሀምበሪቾ ጋር ጨዋታውን አድርጓል። ንግድ ባንኮች ሰባት ለባዶ በሆነ ሰፊ ውጤት ሲያሸንፉ ከተከታያቸው ሀዋሳ ከተማ ጋር ያላቸውን ልዩነት ወደ 11 አሰፍቷል። ለባንክ ትላንት ከተቆጠሩ ግቦች መካከል ሴናፎ አቁማ ሁለት ግቦችን በስም አስመዝግባለች። በአመቱ ያስቆጠረቻቸውን የግብ መጠኖችም ሀያ በማድረስ የከፍተኛ ግብ አስቆጣሪነቱን እየመራች ትገኛለች። ያለፉት አመታት ተከታታይ ዋንጫ አሸናፊው የኢትዮጵያ ንግድ ባንክ ነጥቡን 52 በማድረስ ለሌላ ዋንጫም እየተጠጋ ይገኛል። በሌላ የትላንት ጨዋታ ኢትዮ ኤሌክትሪክ ከድሬዳዋ ከተማ ተገናኝቷል። ጨዋታውን ኢትዮ ኤሌክትሪክ ሶስት ለባዶ በማሸነፍ አራተኛ ደረጃውን አስጠብቋል። ዙፋን ደፈርሻ፣ ቁም ነገር ካሳና ጸጋ ጸጋነሽ፣ ወራና ግቦቹን ለኤሌክትሪክ ያስቆጠሩ ተጫዋቾች ናቸው። ኢትዮ ኤሌክትሪክ ትላንትና አርባምንጭ ከተማን ነው ሶስት ለባዶ የሚያሸንፈው። ልደታ ክፍለ ከተማና አዳማ ከተማ ያደረጉት ሌላኛው ጨዋታ ደግሞ ያለ ግብ የተጠናቀቀ ነው። ዛሬ ሁለት ጨዋታዎች ሲካሄዱ አዲስ አበባ ከተማ ከቂርቆስ ክፍለ ከተማ፣ እንደዚሁም ድሬዳዋ ከተማ ከሲዳማ ቡና ይገናኛሉ። በኢትዮጵያ ከፍተኛ ሊግ የምድብ ሁለት የመጨረሻ ሳምንት ጨዋታዎች ዛሬም ቀጥለው ተካሂደዋል። ሁለተኛ ደረጃን ይዘው ማጠናቀቁን ያረጋገጠው ደሴ ከተማ ከንብ ጋር ጨዋታውን አድርጓል። ጨዋታውን ንብ ሁለት ለአንድም አሸንፏል። በውድድር ዓመቱ ወደ ፕሪሚየር ሊግ ለመግባት የተሻለ ፉክክር ሲያደርጉ የነበሩት ክለቦች ጨዋታ ዓመቱን በድል ለመጨረስ ዓላማ ያለው መርሃ ግብርንም አከናውኗል። ኤፍሬም ለጋሞ ንብን አሸናፊ ያደረጉ ግቦችን ሲያስቆጥር ለደሴ ስንታየው ሰለሞን ብቸኛዋን ግብ አስገኝቷል። ንብደሴ ከተማን በመከተል ሶስተኛ ደረጃን በመያዝ የውድድር ዓመቱንም ማጠናቀቅ ችሏል። በዚሁ ምድብ ቀሪ አንድ ወራጅ ቡድንን የሚለዩ ጨዋታዎች እየተደረጉ ይገኛሉ። እዚህ ስቱዲዮ እስከ ገባንበት ሰዓት ድረስም የካ ክፍለ ከተማ ከሻሸመና ክፍለ ከተማ ባዶ ለባዶ፣ አክሱም ከተማ ደግሞ በስልጤ ወራቤ ሶስት ለባዶም እየተመራ ጨዋታቸውን እያከናወኑ ይገኛሉ። ይቀጥለናል። በአፍሪካ ዋንጫ ጠንካራ ብሔራዊ ቡድንና በአህጉራዊ የክለቦች ውድድር ተፎካካሪ ክለብ ላለመፈጠሩ የስልጠና መንገዶች ድክመት መሆኑ ይነገራል። የአሰልጣኞች ዘመናዊ የስልጠና መንገዶችን አለመከተልና ና ከቴክኖሎጂ ጋር አለመሄድ መሰረታዊ ችግር እንደሆነ በባህርዳር ዩኒቨርስቲ ስፖርት አካዳሚ መምህሩ ጠቢቡ ሰለሞን ተናግሯል። አንተነህ ተስፋ ያነጋግሮታል ኢትዮጵያ

በኢትዮጵያ እግር ኳስ በዋናነት ከሚነሱ ችግሮች ውስጥ አሰልጣኞች ወጥ የሆነ የአሰልጣጠን ሂደትን አለመከተላቸው በምክንያትነት ይነሳል። በሊጉ የሚታየው የእግር ኳስ ውድድር አብዛኛው ክለቦች ተመሳሳይ የሆነ የጨዋታ ሂደት መከተላቸው የተለየ ክለብ ወይም ቡድን የእግር ኳስ አፍቃሪው እንዳይመለከት እያደረገው እንደሚገኝ የዘርፉ ምሁራን ይናገራሉ። ይህም ወጥ የሆነ የስልጠና ሂደትን አለመከተላችን፣ የሚሰጠው ስልጠና ጊዜውንና ወቅቱን የጠበቀ አለመሆኑ በአፍሪካ ዋንጫም ሆነ በአህጉር አቀፍ የክለቦች ውድድር ላይ ውጤታማ መሆን አልቻልንም። ይህም ዘመናዊ የአሰልጣጠን ሂደትን አለመከተላችን ነው ይላል በባህርዳር ዩኒቨርስቲ ስፖርት አካዳሚ መምህርና የእግር ኳስ አሰልጣኝ ጠቢቡ ሰለሞን። የቴክኖሎጂ ጋፕ አለ። እነሱ የሚጠቀሙት ይሄ በጣም ትልቁ ነው፣ ባይዘው በጣም ትልቁ ይሄ ቴክኖሎጂ ጋፕ በጣም ትልቁን ልዩነት ያመጣ ብሀል ምክንያቱም እነሱ የሚጠቀሟቸውን የተለያዩ የቴክኖሎጂ ውጤቶችን ካየህ እኛ ሀገር ላይ እነዛ ነገሮች የሉም። በክለቦች ያሉ አሰልጣኞችም ከዘመናዊ የእግር ኳስ የአሰልጣጠን ሂደት ጋር ራሳቸውን እያበቁ መሄድ እንዳለባቸው የሚገልጸው ጠብዩ ሰለሞን ለማሰልጠን ብቁ የሆኑ አሰልጣኞችን ማፍራት ይገባል። አንድ አሰልጣኝ የበፊት ተጫዋች ስለሆነ አሰልጣኝ መሆን አለብኝ ብሎ የሚያስብ አይነት አሰልጣኝ ሊሆን አይገባም። ወይም ደግሞ የእግር ኳስ ስልጠና ስልጠና ስለወሰደ ብቻ አሰልጣኝ እሆናለሁ ብሎ አስቦ የገባበት አይነት ስልጠና አሚን አሰልጣኝ መሆንም የለበትም። ዘመኑ የሚፈልገውን ዘመኑ የዋጀውን አይነት የእግር ኳስ መሰረታዊም ሆነ አድቫንስድ ወይም ደግሞ በጣም ኤሊት የሚባለውን የኮችንግ የሚፈልገውን አይነት ዴማንድ ወይም ፍላጎት አሟልቶ መቅረብ የሚችል መሆን አለበት። ወጥ የሆነ የስልጠና ሂደት ለመጠቀምና ክለቦችን ጠንካራና ተፎካካሪ ለማድረግ ያለንን አቅም መጠቀም እንደሚገባ አመልክቷል። ቴክኖሎጂ የለንም። ስለዚህ ምን እንጠቀም? ኮሚትመንታችን አሰልጣኙም የራሱን የሆነ ኢፈርት በቃ የራሱን የሆነ ጥረት ልፋት፣ እስከ ምናልባትም ትዕግስት አስጨራሽ የሆነ ልፋት ማለት ያንን ብንጠቀምስ ተጫዋቾቹ በቃ ዘመኑ የሚፈልገውን እግር ኳስ እዛ ጉራ ለመቀላቀል ምናልባትም መስዋዕትነት መክፈል የምንችልበትን እዛ ጥግ ድረስ ማሰብ ሊኖርብን ይችላል። የክለብ አመራሮችም አዲስ የክለብ ባህል መፍጠር የሚችል አሰልጣኞችን ከመቅጠር አንጻር የራሳቸውን አስተዋጽኦ መወጣት አለባቸው ጀምሮ